ከባድ ችግር ገጠማት። እንግዲህ የማትወጣው ነገር ውስጥ ገብታለች። ወይ ጸባይ የላት ወይ መልክ የላት ከሁሉ የተበደለች እንግዲህ ጉዳን እያየች ትገኛለች ማለት ነው። ዛሬ ጭራሽ የትም ከርማ መታ እንድትፈታኝ ይፈልጋለሁ። ከአንተ ጋር መኖር አልፈልግም። ያንተ ነገር በቅቶኛል፣ አቅለሽ ልሾኛል። ከዚህ በኋላ ግን ከአንተ ጋር መኖርም ሆነ ምንም ነገር አልፈልግም። አለችው ካሌብን። ከዛ በኋላ እኔም እኮ ምፈልገው ይሄንን ነገር ነበረ ወይዘሮ ቲና። ስለዚህ ከዚህ በኋላ እኔም በቅቶኛል ያንቺ ነገር። እንዲህ ምን ተገኝቶ ነው? በፊት እኮ እግሬ ላይ ወድቀ ነበር የምትለምነኝ፣ እኔ የምንነቅቶኝ ነው በፍቅሬ ታውረና እሱን ግን አሁን እንግዲህ በቅቶልኝ እኔም በቃኝ። ስለዚህ እንደ ወንድ ደግሞ የትም ከርመሽ መተሽ እዚህ አትዘባነኝም ብዬ አላት ካሌብ እንግዲህ እንድትፈታኝ ፈልጋለሁ። ከአንተ ጋርም አንድ አልጋ ላይ መተኛት አልፈልግም። እኔም እንድትተኝ አልፈቅድልሽም። በእናትሽ ዞር በይልኝ፣ አሁን እያነበብኩ ስለሆነ አትረብሽኝ አላት ካሌብ። ጭራሽ አለችና ትራሲዛ ሄዳ ሶፋ ላይ ተኘች። አባ በመጡና እንዴ፣ የኔ ልጅ እዚህ አድረሽ ነው? እንደ አዎ፣ ምን ነው ቤቴ እኮ ነው፣ የትም መተኛት እችላለሁ። አሁን እኮ ቤቱን በአስር እጅ ፈርመህ ሰጥተኸኛል፣ ስለዚህ ቤቱ የኔ ነው እንደፈለገ ማሽከርከራ ይችላለው አለች። እሺ የሆነልሽ አራ ያንቺ ነው። እኛንን አሁን አንችን በጸባይ መያዝ አለብን አልዋ አባባ። ከዛ በኋላ ጉሮሮዋ እስከሚሰነጠቅ ተጣራሽ፣ ተውትን ተውት የመጣችና አቤት ምን ልታዘዝ ስትላት ቲና ኮስተር ብላ ቡና አቅራርበሽ ቡና አፍል ያለቻት። እሺ የጣድቁትን ላውርድና አንቺ እኔ ሳዝሽ ታዝዥ። አሁን እኮ ቤቱ የኔ ነው። ስለዚህ እሺ ወዴት፣ ምንድን ነው ብለሽ መታዘዝ አለብሽ አለቻት። ከዛ በኋላ እረ አለችና አባባ አየቻቸው። ከዛ አባባ ጠቀስ አደረጓት ትሁትን። እሺ፣ አረ እሺ፣ የኔ መቤት፣ እሺ፣ ቲና እንዳልሹ እታዘዝሻለሁ። አዎ፣ እንደዚህ ቢሆን ነው የሚያዋጣሽ። አለበለዛ ግን መንቅሬ ነው ከዚህ ቤት ውስጥ የምጥላችሁ አለች። ከት ብላ ሳቀች። አባባም ሳቁባት። ከዛ በኋላ እየታለቡ ነው አይደርስም እንዴ? አረ ተረጋጊ። እኔ ልጅ ምንድን ነው ነክሮሽ የመጣሽው? ደህና ነሽ ግን አላት አባባ። አዎ ደህና ነኝ። አልመስልም፣ እንደምን ነው ብታይ። የሄድኩበት ቦታ እንዴት ደስ እንደሚል ብታይ። ደህና በቃ ራሴን ቀይሬ ነው የመጣሁት። ታዲያ ራሱን የቀየረ ሰው እኮ አነጋገሩንም ቀይሮ መምጣት ነበረበት። አንቺ ግን ብሶብሽ ነው እየመጣሽው አላት ዳኒ። ዳኒ ደግሞ እንግዲህ አባባን የቁም ሳጥን ሊከፍት ሲል እሳቸውም ደረሱበት። እሱም ከባድ አጣብቅኝ ውስጥ ገብተዋል። የማይወጣው ነገር ውስጥ እንደው ምን አይነት ነገር ውስጥ ነው የገባውት? እባክሽን ትሁት ምን ጉድ ውስጥ ነው የገባውት? እኔ እኮ ነግሬህ ነበረ አያህ አደለ? እሷ ለራሷም የማትሆን ሰውናት። ይሄን እኮ አታፍረም። ቤቱ የራሴ ነው ብላ እየኮራች እና እየተንቀባረረች ይሆናል። እኔ ግን አባዬ ምንም ነገር ቤቱን የውሸት እንደተፈረመላት ካልነገርካት ለቲና አራት ሚሊዮን ብሩን እሰጥሃለሁ ብሎኛል። ስለዚህ አንተ ምርጫው የራስህ ነው፣ የሚጠቅመህን አንተ ታውቃለህ ዳኒ አባዬ ያለህን ቃል አክብርና ዝም በላት። አንተ የራስህን ብሩን በእጅ ከያዝክ ራስህን ታስመልጣለህ፣ ከዚህ ቤት ቶሎ ብለህ ታመልጣለህ። እሷ ግን መውደቂያዋ የከፋ ነው የሚሆነው ዳኒ አላቸው ትሁት ትሁት እውነትሽ ነው። ለምክርሽ አመሰግናለሁ ብሎ ወጣ። ከዛ በኋላ እንግዲህ ቲና እይ ሻንጣዋን ጠቅላ መጣች። ስትመጣ ይሆናል አይደለ በቃ በኩራት ነው የመጣችው፣ ልቧን እንድናደርጋ። ምክንያቱም ቤቷ እሷና በሷ ቤት ማለት ነው። አባባ በጎን በጎን እየነገሯት፣ እሷ ግን ምንም የማይገባት ድንቁር እና ፍዝዝ አድርጓታል። እሳቸውም እኔ ባሉ እሷ ሰው በተሰበሰበበት ሰው ሰብስቤ ነው በቃ ደስታዬን ማከብረው። የዛ ጊዜ ሁሉንም ነገር እናገራለሁ ያደረገችኝን በሙሉ። ለእሷ አይደለም ቤት ቀርቶ ልፈርምላት፣ እንደ ኮንቲነር እንኳ ለእሷ አልፈርምላትም። ምክንያቱም ጥሩ ነገር ስላላደረገችልኝ። ምን ጥሩ ነገር ሰራችልኝና ነው ለእሷ ቤት የምፈርምላት? እኔ ምን ነው ሞኝ የሚመስለው አለው። አባባ አባዬ ግን ኃይለኛ በቀለኛ ሆነሃል አለው ካሌብ። ከእኔ ተማረ መልህ እኮ ለዚህ ነው ይልቁንስ ተዘጋጅ አሁን ልይቷን የራስ ማድረግ አለብህ፣ አሉት አባባ። ኧረ አባዬ ይሄ ነገር ምንም አላማረኝም። ዞር ለትን በቅበቅ ያልኩህን ብቻ በተግባር አሳየኝ። ከዛ በኋላ በቀል ምን እንደሆነ እያንዳንዳቸውን አሳያቸዋለሁ። እኔ ጭራሽ ዝም ስላቸው እኮ ሞኝ መስያቸው ይሆን እንዴ? አሉ አባባ። ከዛ በኋላ እንግዲህ ዳኒ ወጥቶ ሄደ። አንቺ ግን ምን እየሆንሽ ነው ቲና ተይ ወደ ቀልብሽ ተመለሺ። የምሬ ነው ወደ ቀልብሽ ብትመለሺ ነው የሚሻልሽ። እኔ ግን ምንም አላማረኝም። ግን ተረጋግተሽ ብታስቢበት። ከዚህ በኋላ ምንም የማስበው ነገር የለም ዳኒ። ሁሉንም ነገር አስቤበት ጨርሻለሁ። ስለዚህ አሁን ቤቱ የራሴ ነው። እንደፈለገ ጆሮአቸውን ይዤ ማሽከርከር እችላለሁ። ተይ አሽከርከረ አሸከረክራለሁ ሲባል ማሽከርከር አለና፣ ለሁሉም ነገር ብትረጋጊ ነው የሚሻልሽ እንደኔ እኔ ግን ምንም እያማረኝ አይደለም። ስለዚህ ተረጋጊ ወይዘሮ ቲና አላትዳኒ አላረጋጋም ባልረጋጋስ። ከዚህ በኋላ እኮ ምንም የሚመጣ ነገር የለም። ሁሉም ነገር አብቅቷል። ካርታና ፕላኑን ፈርሞ ስለሰጠኝ ከዚህ በኋላ እኔ ማንንም አልፈራም። ትግስት የሚባልም ደግሞ አልቋል። ትግስት የለኝም ከዚህ በኋላ አለች። እንግዲህ የራስች ጉዳይ በኋላ ግን ስታለቅሺ እንዳላይ አላት። ዳኒት ግን የምታውቀው ነገር ካለ ንገረኝ፣ አለያ ግን ምንም ነገር እንድታስፈራራኝ አልፈቅድልህም አለችው። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና እንደ ቀበላ ዶሮ ስትንቀለቀል መጣች ማለት ነው። ስትንቀለቀል መጣች ፍታኝ ያለችው ቀልጥታ ማለት ነው። እሱም ደግሞ የሚፈልገው ይሄንን ነበረ እኔ ካንቺ ይምጣ ብዬ እንጂ እኮ ከፈታዎች ቆይቻለሁ በልቤ አላት። ምን አዎ፣ ቆየው እኮ አንቺን ከፈታዎች። ምን ነው እንደ ድሮ የምለማመጥሽ መስሎች ነበር? እንደ በጣም ተሳስተሻል። እኔ የአንቺ ነገር ከበቃኝ ቆየ እኮ። ከዚህ በኋላ አይንሽ እንኳን አይደለም ድምፅሽን መስማት አልፈልግም አላት ካሌብ። ትልቁ ውርደት። እንዴት በፊት እኮ እግሬ ላይ ወድቀህ ነበር የምትለምነኝ። አሁን ምን ተገኝቶ ነው እንደዚህ የምትናገረኝ ስትለው እሱ ያኔ ድሮ በፍቅርሽ ታውሪ በነበረበት ሰዓት፣ አሁን ግን ሁሉም ነገር አብቅቷል ወይዘሮ ቲና አላት። ዳኒ እንግዲህ በጣም ተናዳለች ማለት ነው። እንግዲህ በእሷም ብዙ እየተወረወረች ሄዳ ሶፋ ላይ አደረች ማለት ነው። እንኳን ሶፋ ላይ የትም ብታድር እንግዲህ ካሌብ አሁን ላይ አይሞቀው አይበርደው ቆራጥ ሆኗል ማለት ነው። የአባቱ ልጅ እዛም ቶት ጋይደች እና አሰሚ፣ አንቺ አሁን እኮ ቤቱ የራሴ ይሆናል። ስለዚህ እያንዳንዳችሁን ከዚ ቤት መንቅሬ ነው ማስወጣቸው። እውነት ጋይ፣ እስኪ አንቺ እኮ ብዙ ጊዜ ነበረ ከዚ ቤት ያስወጣሽ ያው እልስ አካልሽ ብሎ ነው እንጂ ስላት፣ አሁንም አካል ካይሆንም ጭምር ነው ከዚ ቤት የማስወጣው ምክንያቱም ቤቱ የኔ ስለሆነ። ሳቀችባትና ተወታይ፣ ቲና ተረጋጊ። ለማንኛውም ወደ ራስሽ ተመለሽ። ከዛ በኋላ ሁሉንም ነገር አብረን የምናየው ይሆን ይሆናል። አሁን ግን ብትረጋጊ ነው የሚሻለሽ። ለሁሉ ነገር መቸኮል ዋጋ ያስከፍላል፣ አለች ቲና። ትሁት እሱንማ አሳይሻለሁ፣ እኔ ቲና አይደለሁም። እያንዳንዳቸውን ገና መንቅሬ ነው ከዚህ ቤት ማስወጣችሁ። አንቺ ጎዳና ነው ቤትሽ፣ በተቃራኒው እኔ በይሺ። እኔ ጎዳና ላይ አልወድቅም፣ አታስቢ አንቺ ገና አወዳደቅሽ የከፋ ነው የሚሆነው አለች አትሁቴ። አባባን በጎን ጎን እንግዲህ የኔ ልጅ ወድቀሽ ታውቂያለሽ? ከሶፋ ላይ ከፎቅ ላይ ወድቄ አላቅም፣ ግን ለምን ጠየቀኝ? አይ እንደው ነገሩ ነው ብቻ። እንደዚህ የመቶኝበት ነገር እርግጠኛ ያደረገሽ ገርሞኛል። ለማንኛውም ተረጋጊሽ በችኮላ የሚደረግ ነገር ጥሩ ስላልሆነ አወዳደቅሽ የከፋ ነው የሚሆነው አላት አባባ። አባዬ ምን ለማለት አስበ ነው ስትለው እኔ ምልልሽ አስባለው፣ አስባለሁ ያለውን እውነት ነው የነገርኩሽ። ተረጋግተሽ አስብሽ፣ ለሁሉም ነገር መቸኮል ዋጋ ያስከፍላል አላት አባባ። የአባባ ንግግር ውስጧን በጣም ረብሿታል። ከዘን አለችና ሙድ ያዘችባቸው አባባ ላይ። እሷ እሳቸው ሙድ እንደሚይዙባት ምንም ሊገባት አልቻለም። እውነት የቲና አወዳደቅ ምንም የከፋ ነው የሚሆነው፣ ሲጀመር ማለት ነው እንግዲህ አባባ። እሳቸው እንኳን አይደለም ቤት ለእሷ፣ ምን አደረገች ብዬ ነው ለሷ ቤት የምፈርምላት ብለው እንግዲህ እየተናገሩ ይገኛሉ።